በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። የተወደዳችሁ የሉል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በሉል እግዚአብሔር ፍጹም ሰላም ሰላም ላችኋለሁ። እንደምን ዋላችሁ? እንደምን ላይ ሳደረሳችሁ፣ አሜን እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምረትና እንደ ቸርነቱ ተመልክቶ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 ምን ማለት ነው የሚለውን ልናውቅ ያስፈልጋል። እና ስለ ጾም ምንነት ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ ጾም ማለት ምን ማለት ነው ስንል ጾም ማለት ከእህልና ከውሃ እንዲሁም ደግሞ ከስጋ ፍቃድ ጾሙ እስኪፈጸም ድረስ መተው ማለት ነው። ጾም ማለት በጾም ወቅት ስጋ ነክ ምግቦችንም ሆነ ወተትን፣ ቅቤን የመሳሰሉትን የምግብና የመጠጥ አይነቶችን መለወጥ ብቻ ሳይሆን የምንወደውን የስጋ ፍላጎት ስለ እግዚአብሔር ብለን መተው ነው። ልብ በሎ ወገኖቼ ምግብና መጠጥን ወይም ደግሞ የምግብ አይነቶችንና የመጠጥ አይነቶችን መለወጥ ብቻ አይደለም። ጾም ማለት የምንወደውን የስጋ ፍላጎት ስለ እግዚአብሔር ብለን መተው ነው። ጾም ማለት ራስን መግዛት በክርስቲያናዊ ሕይወት ውስጥ ትልቅ ዋጋ እንዳለው ሁሉ አንድ ሰው የስጋ ፍላጎቱን ወይም ደግሞ የዓለም ምኞቱን ትቶ እግዚአብሔርን እያሰበ የሚጾም ከሆነ ጾሙ በፈጣሪ ዘንድ ተቀባይነት አለው። አለበለዚያ ግን ሰው ይህንን ጾም ስለ ጾመ የሚጾም ከሆነ ቤተክርስቲያን ዘመን ጾሙ ስላለች ብቻ የሚጾም ከሆነ ጾሙ ተቀባይነት ላይኖረው ይችላል። ጾሙ ተቀባይነት የሚኖረው አንድ ሰው ከልብ ሆኖ የዓለም ምኞቱን የሥጋ ፍላጎቱን ትቶ እግዚአብሔርን እያሰበ የሚጾም ከሆነ ጾሙ በፈጣሪ ዘንድ ተቀባይነት አለው ማለት ነው። ጾም ለእግዚአብሔር ያለንን ታዛዥነት የምንገልጽበት የፍቅር መግለጫችን ነው። ስለዚህ ይህንን ጾመ ነቢያት ወይም ደግሞ የገና ጾምን ስንጾም ከልባችን ሆነን እውነተኛውን ጾም ልንጾም ያስፈልጋል። የትኛው ነው እውነተኛው ጾም ስንል፣ አይናችን ሊጾም ያስፈልጋል። ከምን ካልን፣ ክፉ ነገርን ከማየት። ጆሮአችን ሊጾም ያስፈልጋል። ከምን ካልን፣ ክፉ ነገርን ከመስማት። አፋችን ሊጾም ያስፈልጋል። ከምን ካልን፣ ከመሳደብም ሆነ ክፉ ነገርን ከማውራት። እጃችን ሊጾም ያስፈልጋል። ከምን ካልን፣ ከመስረቅም ሆነ ሰውን ከመደብደብ። እግራችንም ሊጾም ያስፈልጋል። ከምን ካልን፣ ከኃጢአት ቦታዎች ከመሄድ፣ ለምሳሌ ከጭፈራ ቤት፣ ከዳንኪራ ቤቶች ከመሄድ። አዎ ሊጾም ያስፈልጋል እንጂ በእጃችን ሌላ ነገርን እየሰራን በሆዳችን ብቻ የምንጾም ከሆነ ጾማችን ጥቅም የለውም። ወገኖቼ በሆዳችን ብቻ አይደለም መጾም ያለብን፣ በሆዳችን ብቻ ሳይሆን መላ ሐዋሳቶቻችን ሊጾም ያስፈልጋል። በአጠቃላይ ክፉ ነገርን ከማድረግ አዎ፣ ወደ ክፉ ነገሮች ቦታዎች ከመሄድ ሁሉ ሊታቀብ ያስፈልጋል። ሁላችንም በተሰበረ ልቦነን ይህንን ታላቁን አዎ ጾመ ነቢያትን ወይም የገና ጾምን ልንጾም ያስፈልጋል። ሊቃውንት አባቶቻችን ስለ ጾም ምንነት በፍትህ መንፈሳዊ ላይ እንደተረጎምልን ጾም ማለት ለተወሰኑ ሰዓታት ከእህልና ከውሃ፣ እንዲሁም ደግሞ ለተወሰኑ ዕለታት ወይም ሳምንታት ደግሞ ስጋን ደስ ከሚያሰኙ ስጋን ከሚገነቡ ምግቦች መከልከል ነው ይላሉ ሊቃውንት አባቶቻችን ጾምን ሲተረጉሙልን ማለት ነው። ልብ በሉ ወገኖቼ። ስለዚህ በመሰረቱ የጾም ዋነኛ ዓላማው የስጋ ፍቃድን ለነብስ ፍቃድ ማስገዛት መቻል ነው። ልብ በሉ የስጋ ፍቃድ ምንድን ነው? የስጋ ፍቃድ መብላት ነው፣ መጠጣት ነው፣ መደሰት ነው፣ መስከር ነው፣ መዘሞት ነው። የነብስ ፍቃድስ ምንድን ነው? መጾም፣ መጸለይ ነው፣ ከእግዚአብሔር ጋር አንድ መሆን ነው የነብስ ፍቃድ። ስለዚህ የስጋ ፍቃዳችንን ገድለን ስጋችንን ለነብሳችን ማስገዛት ነው የጾም ዋነኛ ዓላማው ማለት ነው። ይህን እንድናደርግ ደግሞ እግዚአብሔር አምላካችን ይርዳል። ስለዚህ በዚህ በጾም ወቅት ላይ አንዳንድ ሰዎች የአሳ ስጋ ይበላል ላይበላም፣ ይሄ ይጠጣል ላይጠጣም፣ ይሄ ይበላል ላይበላም እያሉ ይጨቃጭቃሉ። የጾምን ዋነኛ ዓላማ ብናውቀው ይበላ ላይበላም ውስጥ አንገባም ነበረ። ለምን ካልን ዋነኛ ዓላማው የስጋ ፍቃድን ለነብስ ፍቃድ ማስገዛት ነው ብለናል። ይህ ማለት ለስጋ የሚጠቅሙ የሚበጁ ነገሮችን ሁሉ መከልከል ነው። ስጋችን የሚፈልጋቸው ነገሮች ሁሉ ከልክለን ነብሳችን የምትፈልገው ነገር መስጠት ነው። ስጋችን ምን ይፈልጋል? መብላት፣ መጠጣት። ስለዚህ መብላት መጠጣትን መቀነስ መተው ነው። ወይም ደግሞ ስጋን የሚገነቡ ነገሮችን መተው ነው። ለምሳሌ የአሳ ስጋ ይበላል አይበላም እያለ የሚጨቃጨቅ ሰው መብላቱን ነው የሚፈልገው ማለት ነው እንጂ ስጋችንን ማድከም ከሆነ ያ የአሳ ስጋ ስጋችንን የሚገነባ ከሆነ ለምን ይበላል? ሌሎችም ንጥረ ነገር ያላቸው ስጋችንን የሚጠቅሙ ነገሮችን የሚገነቡ ነገሮችን መከልከል መተውን ያለብን እንጂ ቅቤ፣ ስጋ የመሳሰሉትን ነገሮች ብቻ አይደለም። መዝሙረኛው ልብ አምላክ ቅዱስ ዳዊት ሲናገር እንዲህ ይላል በመዝሙሩ ላይ ስጋዬ ቅቤ ከማጣት የተነሳ ከሳ አጥንቶቼም ደከሙ ይላል። ልብ በሉ በጾም ብዛት የተነሳ ስጋዬ ቅቤ ከማጣት የተነሳ ከሳ ይላል መዝሙረኛው ልብ አምላክ ቅዱስ ዳዊት። ስለዚህ ልክ እንደርሱ ነው ጾምን ማድረግ ያለብን ለስጋችን የሚጠቅሙ ነገሮችን ሁሉ ከልክለን ስጋችንን ልናደክም ያስፈልጋል ማለት ነው። እንግዲህ ስለ ጾም ምንነት ከብዙ በጥቂቱ አጠር አድርገን ይህችን ከተመለከትን ዘንዳ ወደ ዛሬው ርዕሳችን ስንገባ ጾመ ነቢያት ወይም ደግሞ የገና ጾም መቼ ይገባል መቼ ይፈታል ስለምን ይጾማል የሚለውን ስንመለከት የዘንድሮ የ201 18 ዓመተ ምሕረት ጾመ ነቢያት ወይም ደግሞ የገና ጾም ህዳር 15 ቀን ሰኞ ይጀምራል። ታኅሳስ 29 ቀን ይፈታል። ልብ ልንል የሚያስፈልገው ነገር ግን ብዙ ሰዎች በየዓመቱ ስለሚጠይቁ እኛም ለማስታወስ ያልነው የምናስተምረው እንጂ ጾም ነቢያት የሚገና ጾም የሚገባበት ቀን በየትኛውም ዓመት ላይ ቢውል ህዳር 15 ቀን የሚገባው በየትኛውም ዓመት ላይ ቢውል ማለት ነው የሚፈታው ደግሞ በዘመነ ማርቆስ በዘመነ ሉቃስ በዘመነ ማቴዎስ ሲሆን ታኅሳስ 29 ቀን ይፈታል በሦስቱ ወንጌላውያን ዘመን ማለት ነው የዘንድሮ ዘመነ ማርቆስ ስለሆነ 2018 ዓ.ም ታኅሳስ 29 ቀን ይፈታል ማለት ነው በአራት ዓመት አንዴ በዘመነ ዮሐንስ ደግሞ ታኅሳስ 28 ቀን ይፈታል ማለት ነው ውጭ ግን በሶስቱ ወንጌላውያን ዘመን ታህሳስ 29 ቀን ነው የሚፈታው መቼ ገብቶ ህዳር 15 ቀን ገብቶ ይህንን ሁላችሁም በደንብ ልብ ብላችሁ ካስተዋላችሁ በየአመቱ አትጠይቁም በደንብ ስለምትረዱ መቼ እንደሚገባ ስለምታውቁ ማለት ነው ስለዚህ የጾመ ነቢያት ቅበላ እስከ መቼ ድረስ ያለው ነው ስንል እስከ ህዳር አስራ አራት ቀን ድረስ ቅበላ ነው ማለት ነው። ብዙ ሰዎች የቅበላን ስርዓት የሚያከናውኑበት መንገድ ፍጹም ስህተት ነው። እኛ ቅበላን የምናውቅበት መንገድ እና ቤተክርስቲያናችን የቅበላን ስርዓት ያዘጋጀችበት መንገድ እንዲሁም ደግሞ ስርዓቱ ፍጹም የተለያየ ነው። እኛ ቅበላ ብለን የምናከብረው ጾሙ ህዳር 15 ቀን የሚገባ ከሆነ ህዳር 14 ቀን በጾሙ ውስጥ የማንበላቸውን ምግቦች ሁሉ መብላት፣ ምግብን መበቀል እያዝ ነው፣ መጠጥን መጠጣት፣ በጭፈራ ቤቱ በዳንኪራ ቤቱ ኃጢአትን መስራትነት የያዝ ነው። እኛ ቅበላ ብለን የምናከናውነው ማለት ነው። ቤተ ክርስቲያናችን ግን ቅበላ ብላ የቅበላን ስርዓት የሰራችንን ከዚህ ፍጹም ተቃራኒ በሆነ መንገድ ነው። ቅበላ ምንድን ነው የሚለውን ስንመለከት ቅበላ ማለት በእንግድነት ለሚመጣው እንግዳ ለእንግዳ የሚመጥነውን ያህል ክብር ለመስጠት አዘጋጅቶና ተዘጋጅቶ መቀበል ነው። የቅበላ ትርጉሙ ማለት ነው። መንፈሳዊ ከሆነ ቅበላው ደግሞ በመንፈሳዊ ሕይወት ጸርቶ መዘጋጀት ነው። ለምሳሌ መጪው ጾም ከሆነ ለዚህ እንግዳ ለሆነ ጾም አዎ ንሳ መግባት እንዲሁም ደግሞ መጾም መስገድ አዎ በጾሙ ለሚፈጸሙ ስርዓቶች ሁሉ ራስን አዘጋጅቶ መቀበል ነው፣ ትክክለኛው የቤተ ክርስቲያናችን የቅበላ ስርዓት ማለት ነው። በዚህም ምክንያት ታዲያ ልቃውንት አባቶቻችን ቅበላን በመብልና በመጠጥ በመስከር በመዘሞት ሳይሆን ጾምን ራሷኑ ጾመው ቅበላ ያደርጉባት ነበረ። ራሷኑ ጾምን ጾመው በአዋጅ የታወጀውን ጾም ለመቀበል ይዘጋጁበት ነበረ። ምክንያቱ ስለምንድን ነው ስንል፣ በጉጉት የሚጠብቋት፣ የሚጠቀሙባት፣ በዓመት የሚነፍቋትን የጾም እንግዳ ሊቀበሉና ጾም ራሷን ጾሞ ቅበላ ያደርጉባት ነበረ ሊቃውንት አባቶቻችን። ልብ በሉ እንግዲህ፣ እንግዳ ሲመጣ እንደ እንግዳው ክብር መዘጋጀት ይገባናል። ስለዚህ አስቀድመን ጾም ነብያት የሚገና ጾም ከመግባቱ አስቀድሞ በጾም ወቅት ለምንፈጽማቸው ስርዓቶች ሁሉ አስቀድመን ልንዘጋጅ ያስፈልጋል። እኛ እንደ አባቶቻችን ማድረግ ባንችል እንኳን አዎ እነርሱ የሰሩትን ስራ ሰርተን ልንመስላቸው ይገባናል ወገኖቼ፣ እንጂ መጠጥ ቤቱን ጭፈራ ቤቱን የዝሙት መንደሩ ልናጨናንቅ አይገባም። መጽሐፍ ቅዱስ ከእንዲህ ያለ ግብርም መንደርም ራቁ ተለይ ሁኑ የሚለን ቅበላ ምግብን በመበቀል አይደለምም አልነበርምም። በጾም ልክ እንደ አባቶቻችን ነው ስርዓቱ መሆን ያለበት። ለክርስቲያኖች በማይገባ በመብል በመጠጥ በዝሙር በጭፈራ በዳንኪራ ጾምን መቀበል ነውር ነው። ከነውርም በላይ ደግሞ ኃጢአት ነው ወገኖቼ። ስለዚህ ለክርስቲያን አብዝቶ መብላትና መጠጣት በማንኛውም ቀን ቢሆን በዚህ ግብር መታደምም መታየትም ማሰብም አይገባም። በክርስቶስ ደም የከበረን ሰውነት በዝሙት፣ በስካር፣ በጭፈራ በእንዲ ያለ ግብር ማቆሸሽ የአሕዛብ ስራ ነው እንጂ የክርስቲያን ስራ አይደለም፣ ተገቢ አይደለም። ስለዚህ ከእንዲ ያለ ግብርም መንደርም ልንርቅ ያስፈልጋል። ታዲያ ክርስቲያኖች ቅበላቸው እንዴት ነው መሆን ያለበት የሚለውን ስንመለከት ክርስቲያኖች ቅበላቸው በየደብሩና በየገዳሙ ሱባኤ በማሰብ ንሳ በመግባት የበደለውን በመካስ የቀማነውን በመመለስ በፊት ከሚበላውና ከሚጠጣው ቀንሶ በመጠን ብቻ ብቻ ሳይሆን በአይነትም ጭምር ቀንሶ ለመጪው ጾም መዘጋጀት። ትክክለኛው የቅበላ ስርዓት ይህ ነውና ይህን እንድናደርግ ድርሶ አምላካችን ይርዳ ነው ወገኖች። ስለዚህ አሁን አስቀድመን ይህን አስተምሮ ተማመረናል። ስለ ቅበላው ስርዓትም አውቀናል። ጾመ ነቢያትም መቼ እንደሚገባ አውቀናል። ስለዚህ ኅዳር 15 ቀን ጾም የሚገባ ከሆነ እስከ ኅዳር 14 ቀን ድረስ የቅበላውን ስርዓት ሁላችንም ልናከናውን ያስፈልጋሉ፣ ወገኖቼ የበደልነውን ለክሰን የቀማነውን መልሰን የበደልነውን ብቻ ሳይሆን የበደለንንም ጭምር፣ አዎ ይቅር ብለን ሄደን ይቅርታ ጠይቀን ንጹሕ ልንሆን ያስፈልጋል። በነሳ ውሃ ታጠን በውስጣችን ቂም በቀል ካለን ቂም በቀላችንንም አውጥተን በንስሐ ውሃ ታጥበን ንጹሕ ልንሆን ያስፈልጋል። አለበለዚያ ከነ ዕድፋችን ከነ ቆሻሻችን ከነ ኃጢአታችን ሆነን ብንጾም ብንጸልይ ጾም ጸሎታችን ተቀባይነት ላይኖረው ይችላል። ጾም ጸሎታችን ተቀባይነት እንዲኖረው ድካማችን ፍሬ እንዲያፈራ ከፈለግን አስቀድመን እስከ ኅዳር 14 ቀን ድረስ የንስሐ አባቶቻችንን አናገረን ንስሐ ልንገባ ያስፈልጋል። ንስሐ ገብተን በንስሐ ውሃ ታጥበን ንጹሕ ሆነን ይህንን ጾመ ነቢያትን ወይም ደግሞ ገና ጾምን ልንጾም ያስፈልጋል። እንግዲህ ስለ ጾም ምንነትና ስለ ቅበላው ስርዓት ከብዙ በጥቂቱ ከተመለከትን ዘንዳ ጾመ ነቢያትን ስለ ምንድን ነው የምንጾም የሚለው ልናውቅ ያስፈልጋል። እንግዲህ ይህ ጾም ከቤተ ክርስቲያናችን የአዋጃ ጾማት መካከል አንዱ ነው። ቅድስት ቤተ ክርስቲያናችን ሰባት የአዋጃ ጾማትን ደንግጋልናለች። ማንኛውም ክርስቲያን ሊጾሞ ይገባል ብላ ማለት ነው። ከነዚህ ከሰባቱ የአዋጃ ጾማት መካከል አንዱ ጾመ ነቢያት ነው። እንግዲህ ነቢያት የጌታችንን የመድኃኒታችንን የኢየሱስ ክርስቶስን መውረድ መወለድ በትንቢት መነጽር እየተመለከቱ የጾሙት ታላቅ ጾም ነው ዛሬም እኛ ክርስቲያኖች ታዲያ የአባቶቻችንን ፈለግ ተከትለን በጾምና በጸሎት ወቅቱን በማሳለፍ ጌታችን መድኃኒታችን የሱስ ክርስቶስ ራሱን ዝቅ አድርጎ ወደ ዓለም መምጣቱንና የዓለም ቤዛ መሆኑን የምናስበት ታላቅ ጾም ነውና ለዚህ ነው ይህንን ታላቅ ጾም የምንጾመ ማለት ነው። ልብ በሎገኖቼ ይህ ጾም ታዲያ የተለያዩ ስያሜዎች አሉት። ጾመ ነቢያት ይባላል፣ ጾመ ማርያም ይባላል፣ ጾመ አዳም ይባላል፣ ጾመ ፊልጶስ ይባላል። እነዚህ ስያሜዎች ለምንድን ነው ዚህ ጾም የተሰጡት የሚለውን ደግሞ ልናውቅ ያስፈልጋል። የመጀመሪያው ጾመ አዳም ይባላል ብለናል። ጾመ ነቢያት ለአዳም የተነገረው ትንቢት የሚጠበቀው ሱባኤ እንደደረሰ የሚያበስር በመሆኑ ጾመ አዳም ይባላል። አዳም ቢበድልም ንሳ ገብቶ በማልቀሱ ከልጅ ልጅ ተወልጅ አድንህ አለው ብሎ የተነገረው ተስፋ መድረሱን፣ ሚስጥረ ስጋዌ እውን ሊሆን መቃረቡን የሚያስረዳ ጾም ነውና ጾመ አዳም ተብሎ ይጠራል ማለት ነው። እንደዚሁም ደግሞ ጾመ ነቢያት ይባላል። ለምንድነው ጾመ ነቢያት

ነቢያትም የሚስጥረ ስጋዊ ነገር ተገልጦ ስለታያቸው ክርስቶስ ስለሰው ልጅ የሚከፍለውን የፍቅር ዋጋ በትንቢት ተመልክተው ጾመውታልና ጾመ ነቢያት ይባላል ማለት ነው። ይህ ጾም የራቀውን አቅርቦ የረቀቀውን አጉልቶ ስላሳያቸው እስከ ሞት ድረስ ቢደበደቡም፣ ከመከራው ጽናት የተነሳ ዋሻ ለዋሻ ቢንከራተቱም፣ የፍየል ሌጦ ለብሰው ቢዞሩም፣ የተስፋው ቃል ሁሉን አስረስቷቸው ከትንቢቱ ባለቤት ጋር በመንፈስ ተዋህደው አልፈዋል ማለት ነው። ስለዚህ ይህ ጾም ጾመ ነቢያት ተብሏል ማለት ነው። በተጨማሪም ደግሞ ይህ ጾም ጾመ ሐዋርያትም ይባላል። ለምንድን ነው ጾመ ሐዋርያት የተባለው ካልን ደግሞ ሐዋርያት ምን ሰርተን የክርስቶስን ልደት እንቀበለው ብለው ይህንን ጾም ስለ ጾሙት ጾመ ሐዋርያትም ተብሎ ይጠራል ማለት ነው። በተጨማሪም ደግሞ ይህ ጾም ቅድምን ይባላል ብለናል። ጾመ ማርያም ይባላል ብለናል። ለምንድን ነው ጾመ ማርያም የተባለው ካልን ጾመ ነቢያት እመቤታችን ቅድስት ድንግል ማርያምም ወልደ አብን ፀንሼ ምን ሰርቼ እወልደዋለሁ በማለት ጾመዋለችና ጾመ ማርያም ይባላል። ይህንን ያለችው ግን በመደነቅ ነው። አንድም ደግሞ በትህትና ነው። አንድም ደግሞ ቀደምት አባቶቿ ነቢያት ሲጾሙ ታይታ ይህንን ጾም ጾመዋለች ማለት ነው። እንዴት ጸንሼ እወልደዋለሁ ማለት ጥርጥር ሳይሆን ተደሞ ነው። ወገኖቼ ጥርጥር አድርጋችሁ እንዳትረዱ፣ የነገረ ልደቱን አይመረመርኔት የሚገልጽ ነው እንጂ አዎ ጥርጥር አይደለም። በሌላ በልኩ ደግሞ ትህትናን ወገኖቼ እግዚአብሔር አምላክ ቅድስናዋን አይቶ በብሥራተ መልአክ አማካኝነት ክርስቶስን እንደምትወልድ ቢነግራትም የትህትና እናት ናትና ምን ሰርቼ የሰማይና የምድርን ፈጣሪ እችለዋለሁ ስትል እመብርሃን ድንግል ማርያም ይህንን ጾም ጾመዋለችና ጾመ ማርያም ተብሎ ይጠራል ማለት ነው። እንዲሁም ደግሞ ይህ ጾም ጾመ ፊልጶስ ተብሎ ይጠራል። ለምንድን ነው ጾመ ፊልጶስ የተባለው ስንል ሐዋርያው ቅዱስ ፊልጶስ በአረማውያን ዘንድ ገብቶ ሲያስተምር በስማዕትነት ሲሞት አስክሬኑ ከደቀ መዛሙርቱ ስለተሰወረ እግዚአብሔር የተሰወረውን የመምህራቸውን አስክሬን እንዲገልጽላቸው ከኅዳር 16 ቀን ጀምሮ ሲጾሙ በሦስተኛው ቀን የመምህራቸው አስክሬን ቢመለስላቸውም ጾሙን ግን እስከ ልደት ድረስ ቀጥለውታል ስለዚህ ይህ ጾም ጾመ ፊልጶስ ተብሎ ይጠራል ማለት ነው። ጾምን ትእዛዝ ስለሆነ ብቻ ሳይሆን የፍቅርና የበረከት ምንጭ በመሆኑ ጭምር ደስ እያለን ብንጾመው ከቅዱሳኑ በረከት ረዴትን እናገኛለን። የቅዱሳኑ በረከት በሁላችን ላይ ያድርብናል። ስለዚህ ይህንን ጾም ቤተክርስቲያናችን ጾሙ ስላለችን ብቻ ሳይሆን ከልባችን ሆነን ለምን እንደምንጾም አውቀን ልንጾም ያስፈልጋል ማለት ነው ወገኖቼ ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኛ የተማርነውን አስተምረን ቢሆን፣ እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብት ወልደና ስመ ክርስትና ሰታ ማህተብ አንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙ እህቶቻችን፣ ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። እኛ ቤተክርስቲያናችንን ባወቅናት ልክ ሌሎች እንዲያውቋት፣ እኛ በተረዳናት ልክ ሌሎች እንዲረዷት፣ ባገኘነው አጋጣሚ ሁሉ ልናስተምር ያስፈልጋል። ለምሳሌ በስራ ቦታ፣ በመንገድ ላይ፣ በትምህርት ቤት፣ በካፌ፣ በተለያዩ ቦታዎች ላይ ቁጭ ብለን የምናውቃትን ነገር ሁሉ በውይይት መልክ ልናስተመር ያስፈልጋል። ለምሳሌ ጾመ ነቢያት ወይም የገና ጾም መቼን የሚገባው? ለምንድን ነው የሚጾመው እያሉ ይጠይቃሉ። ሰዎች ጓደኞቻቸውን፣ ወንድሞቻቸውን ይጠይቃሉ። በሚጠይቋቸው ጊዜ ደግሞ ተገቢ የሆነንም መልስ ልትሰጡ ያስፈልጋል። የሚጾምበትን ቀን ብቻ መንገድ ሳይሆን ለምን እንደሚጾም እንደዚሁም ደግሞ የቀበላው ስርዓት እንዴት እንደሆነ አሁን የተመማር ነውን ሁሉ ባገኛችሁት አጋጣሚ ልታስተምሩ ያስፈልጋል። እራሳችሁ ማስተማር ከቻላችሁ ራሳችሁ ካልቻላችሁ ደግሞ ይህንን አስተምሮ አውርዳችሁ በየሶሻል ሚዲያዎቻችሁ ላይም ጭምር እየለቀቃችሁ ልታስተምሯቸው፣ ልታስሟቸው ያስፈልጋልና እንዲህ ያደርገን መንፈሳዊ ግዴታችንን ልንወጣ ያስፈልጋል። ይህን እንድናድርግ ደግሞ እርሱ አምላካችን ይርዳን።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 እግዚአብሔር አምላካችን እስካሁን አሳጥቦ ያስተማሪን መከረን ይገሰን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳደርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 የአማረ ፍራፍተን፣ ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ እርሱ መልካምና በጎ ፍቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።